የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከደሴ ከተማና አካባቢ ነዋሪዎች ጋር በተለያዩ ርዕሰ ጉዳዮች ላይ እየተወያዩ ነው ጉዳዩን በተመለከተ ተጨማሪ መረጃ ሊያደርሰን ባልደረባችን አብዮት ከፋለ በቀጥታ የስልክ መስመራችን ላይ ነው የሚገኘው እንደምን ዋልክ አብዮት እንደምን ዋልክ መልካም በውይይቱ ምን ምን ሀሳቦች ተነስተዋል ምናልባት የተሰጡ ምላሾችም ካሉ አጠር አድርገን ለተመልካቾች አደርሰልን? መልካም እንግዲህ አንተም ቀደም ሲል እንደገለጽከው ዶክተር አምባቸው መኮንን ጨምሮ የክልሉ ከፍተኛ አመራሮች በደቡብ ወሎ ዞን ከተለያዩ የህብረተሰብ ክፍሎች የተውጣጡ የህብረተሰብ ክፍሎች ተሳታፊዎችን ያካተተ ውይይት በደሴ ከተማ እያካሄዱ ነው የሚገኙት። እንግዲህ ተሳታፊዎች የተለያዩ ሀሳቦችን አንስተዋል። እስካሁን ባለው ሂደት የተነሱትን ለተመልካቾቻችን ለማድረስ ያህል የመሰረተ ልማት ችግር አንዱ ነው። ቀድሞ አስፋልት መንገድ አስፋልት የነበሩ መንገዶች ደረጃው ከፍ ያለ ጥገና እየተደረገላቸው አይደለም። አልፎ አልፎ እንደውም አስፋልት የነበሩ መንገዶች ሲፈራረሱ ወደ ኮብልስቶን ወይም ጌጠኛ ድንጋይ ንጣፍ እየተቀየሩ ነው። ይሄ ደግሞ ደረጃቸውን የሚያወርድና ተገቢ ያልሆነ ስራ ነው፣ ሊስተካከል ይገባል የሚል ሀሳብ አንስተዋል። ሌላኛው የወጣቶች ስራ እድል ፈጠራ ላይ ነው። ወጣቶች በአገዋዊ ስራ እድል እየተፈጠረላቸው በአል መሆኑ አልባሌ ቦታ እያዋሉ ነው። በቂ የሆነ የመዝናኛ ቦታ የላቸውም። በዚህም በተለይ ጫት እሱስ እየተጠመዱ ነው። ይሄ ደግሞ ከፍተኛ ጉዳት እያደረሰ ነው፣ በተለይ ደሴ ከተማ ላይ የሚል ሀሳብ ተነስቷል። በዚህ መፍትሄ ሊበጅለት እንደሚገባ ነው የጠቆሙት። በተለይ በደሴ ከተማ ውስጥ ደግሞ ከድህነት ወለል በታች የሆኑ ነዋሪዎች አሉና ሰርተው ራሳቸውን መቀየር የሚችሉበት ሁኔታ መኖር አለበት። ለዚህም ሊሰራ ይገባል። ወሎ የሰላም አምባሳደር ነው እና ባለው መልካም ስም እንዳይቀጥል የሚያደርጉ አንዳንድ ኃይሎች አሉና መንግስት በጥብቅ ክትትል ቢያደርግባቸው። የሃይማኖት ተቋማት ቦታ ለማግኘት አልቻልንም። የእስልምና ሆነ የክርስትና እምነት ተከታዮች የእምነት ቦታ ጥያቄ ሊመለስልን ይገባል ብለዋል። የወሎ ቴርሸሪ ሆስፒታል ግንባታም በተባለለት ጊዜ ልክ በተባለለት ፍጥነት እየሄደ አይደለም። መንግስት ህግን በማስከበር በኩል በትኩረት እየሰራ አይደለም። የክልሉ ዜጎች እየተፈናቀሉ ነው፣ አልፎ አልፎ ሞት ይከሰታል ነው ከዚህ ላይ ትኩረት ሊሰጥ ይገባል የሚል ሀሳቦች አንስተዋል። በተለይ ጫት ላይ ጠንከር ያሉ ሀሳቦች በተደጋጋሚ ሲነሱ ነበረ። እንግዲህ ጫት ከተለያዩ አካባቢዎች ከዚሁ ዙሪያም እየመጣ ከተማ ውስጥ በከፍተኛ ሁኔታ ወጣቱን እየጎዳ ነው ያለውና ጫት ላይ የህግ ማዕቀፍ ሊቀመጥ ይገባል የሚል ሀሳብ በተደጋጋሚ ሲነሳ ነበር። ደሴ ከተማም በከተማ በከተማ ልማት ተገቢውን ልማት እያገኘች አይደለም። በርካታ የመሰረተ ልማት ችግሮች አሉ። ሌላው በደሴ ከተማ የለውጥ እንቅስቃሴው አናሳ ነው። አሁንም የሚፈለገውን ያህል ለውጥ አልመጣም። በአመራር በኩልም ጠንከር ያለ የአመራር ስራ እየተሰራ አይደለም የሚል ሀሳብ ተነስቷል። በከተማዋ የሚከናወኑ የአስፋልትና የኮብል ስቶን ንጣፍ መንገዶችም ደረጃቸውን የጠበቁ አይደሉም፣ አንዳንዶቹም እየፈራረሱ ነው የሚል ሀሳብ ተነስቷል። ሌላው የመንግስት ሰራተኞች የቤት መስሪያ የመኖሪያ ቤት መስሪያ ቦታ እየተሰጣ አይደለም የሚል ቅሬታም ቀርቧል። የወሰንና የማንነት ጥያቄዎች በክልሉ በተለያየ ጊዜ የሚነሱት በአግባቡ ጥያቄው በጊዜው ምላሽ ባለማግኘቱም ለተለያዩ ችግሮች መንስኤ እየሆነ ነው እና የክልሉ መንግስት በዚህ ላይ ጠንከር ያለ አቋም ሊኖረው ይገባል የሚል ሀሳብ አንስተዋል። ሌላው በአመራርና በህዝቡ መካከል ያለው ግንኙነትም የላላ ስለሆነ በዚህ ጉዳይ ላይ ስር ነቀል ለውጥ ያስፈልጋል የሚል ጥያቄዎችን አቅርበዋል። ከክልል ውጭ ያሉ የአማራ ተወላጆች እየደረሰባቸው ያለው ጫና የክልሉ መንግስት ሊከታተለው እንደ ዜጋ ታይተውን ባሉ መብታቸው ተከብሮ ሰርተ የሚኖሩበት መንገድ ወደ ክልሉ መንግስትም ሆነ እንደ ድርጅት አዴፓ በዚህ ዙሪያ ጠንከር ያለ አቋም ሊይዙ ይገባል የሚሉ ሀሳቦችን አንስተዋል። የሀይማኖት አባቶችም ሀሳባቸውን ሰጠዋል። በአንድነትና በመቻቻል የሚታወቀውን የወሎውን ህዝብ ለመበታተን የሚሰሩ ሀይሎች አሉ። ነገር ግን የህዝቡ ትስስር እየጠነከረ ነውና እኩይ ዓላማቸው ሊሳካ አችልም ሆኖም ግን ችግሩን ለመፍጠር የሚኖራሩ አካላትን በጋራ ሆነን መታገል ይገባናል፣ የሚሉ ሀሳቦችን ሰጠዋል። በአሁኑ ወቅት እንግዲህ ተሳታፊዎች ሀሳባቸውን ሲያንሸራሽሩ ቆይተው ያው እነ ዶክተር አምባቸው የአዴፓ ማዕከላዊ ጽፈት ቤት ኃላፊ አቶ ዮሀንስ ያለው የክልሉ ምክር ቤት አፈ ጉባኤ ክብርት ወይዘሮ ወርቅ ማሙን ጀምሮ ሌሎችም የአካባቢና የክልል አመራሮች ምላሽ እየሰጡ ነው ያሉት። እንግዲህ በማታው ዜና ወጃችን ላይ የነሱ ምላሽ ጨምሮ መረጃዎችን ለተመልካቾቻችን የምናደርስ ይሆናል። አይሉ ባልደረባችን አብዮት ከፋለ በቀጣይ ስልክ መስመራችን ላይ ተገኝተዋል። አደረስከን መረጃ እናመሰግናለን። መልካም ቀን ይሁንልን። አመሰግናለሁ።